ሰላም ወዶችዬ፣ እንዴት ናችሁ? ሰላም ነው። የዛሬ ማሳያችሁ የማዳም ቅመሞች ይህን ቪዲዮ ለማዳሞች ያሳዩልኝ። እማ ዛህር ይባላል። እማ ዛህር ሁሉን ሰው ያውቃል። ጣፋጭ ውስጥ የሚገባ ሽቶም ይሰራበታል። እንደገና የተለያዩ ክሬሞች ሁሉ የሚሰሩበት ነው። ውሃ ራሱ ውሃ አረቦች ውሃ ጠብ አርገው የሚጠጡት ማለት ነው። ለፊት ራሱ ፊት ላይ ራሱ ፊት ያጸዱበታል በጣም አሪፍ ነው። እማ ዛህር ይሉታል። እኛ ደግሞ እኔ እሰራለሁ ሲቤት ማለት ነው። እኛ ሁሉን ነገር እንሰራለን። የሚገርማችሁ ሴትዬ በየአመቱ አይገዙም ሰዎች ገዝተው ነው አይደለ? እኛ ቤት የሚገዛ ነገር የለም። ሁሉን ነገር እኛ ነን። አበባ ነገር ነው። እንደ ብርቱካን ያለ የብርቱካን ብርቱካን ሳይሆን ቆም ጣጤ፣ በአረብኛ ቢስፌር ይባላል። የቢስፌር አበባ አበባው ነው። ልክ እንዳረቄ እዩት፣ አያችሁ ይኸው ይሄ እንደ ኢትዮጵያ እንስራ ነው። እዚህ ስር ይገባና እንደዚህ ይዘጋና ውሃ ደሞ አያችሁ፣ ይሄ ውሃው ይቀየራል ሞቅ ሞቅ ሲል። ከዛ ደግሞ ይኸው እንደዚህ ጠብ ጠብ እያለ አያችሁ፣ ጠብ ጠብ ሲል አያችሁ፣ ጠብ ጠብ ሲል እንዲህ ጠብ ጠብ እያለ እየወረደ ያው ይታያችኋል ጠብ ጠብ የሚለው ከዛን ልክ እንዲጠብጠብ ያለው ይኸው ጠዋት የጀመርኩት እስካሁን ነው። አንዱ የድስት የሚጣደው አራት ሰዓት ነው የሚፈጀው። ይህ ይወላችሁ ያወጣሁት ማለት ነው። አንዱ አረቂ አረቂ ሳይሆን የማዛሃር ነው የሚባለው ይ የማውጣው ማለት ነው። እና ውዶች ይሄ ለማዳሞቻችሁ አሳዩ። ብዙ ነገር እሰራለሁኝ። ምናልባት ብዙውን ማዳሞች አያውቁም። ይህንን ስራ ግን ያውቁታል። ማዛህርን ከሱቅ ነው የሚገዙት። በእንደዚህ ያለች ዕቃ ነው የሚገዛ ሱቅ፣ እና አስር ዶላር ስምንት ዶላር ነው የሚሸጠው። እኛ ግን ሁሉ ነገር ቤት ውስጥ ነው የምንሰራ ሰዎች። ከኛም ይገዛሉ ያው ለብዙ ሰው ማስረከብ ሳይሆን አንዳንድ ጓደኞቿ እኛ ያው በጥራት ስለምንሰራ አተክልቱ እኛ ጋር ስላለ አበባውን ለቅመን እራሳችን አጥበን ነው የምንሰራ። ይሄው እንድልክ እንደ ኢትዮጵያ ሬቄ እያወጣው ነው ማለት ነው። አያችሁ ውዶችዬ፣ እዩት፣ እዩት። የአረብ ሀገር ስራ እኔ የማሰራው ስራ የለም። ለማዳሞቻችሁ አሳዩ፣ ፕሊስ፣ ፕሊስ። ማዳሞቻችሁም እንዴት ነው የሚሰራ ከመጀመሪያው እስከ መጨረሻው ታሳየን ካላችሁ፣ አሁን እኮ ካሜራ የሚይዝልኝ ስለሌለ ነው እንጂ ሙሉን ፕሮሰሱን አሳያችሁ ነበረ። ግን ማዳሞቻችሁ እስኪ ታሳየን ምናምን የሚሏችሁ ከሆነ ምንም ችግር የለም። አበባውን ራሱ ስቆርጥ ሁሉን ነገር አሳይቼ ቪዲዮ ለቅላችኋለሁ። ብቻ እናንተ ለማዳሞቻችሁ አሳዩልኝ ፕሊስ። እና እንደገና ምረባ የሚባሉ ራሱ የዚህኛው የብርቱካኑ ይሄ አበባውን አይደለ? አበባውን ነው ወደዚህ ወደ ውሃነት የምንቀይረው ወደ ሽቶነት ማለት ነው ራሱ ደግሞ ብርቱካኑ ቆምጣጣው ቆዳው ምረባ ይሰራበታል ምረባ ብስፌር ይባላል እሱንም እንዴት እንደሚሰራ አሳያቸ አሳያችኋለሁ በጣም በማዳሞች የሚወደድ ነው ከመጀመሪያው እስከ መጨረሻው ለእናንተ ብዬ ከና አሰራሩ እለቅላቸዋለሁ ሰርቼ። እናንተ ከእናንተ የሚጠብቀው ፕሊስ ለማዳሞቻችሁ ሼር አድርጉልኝና ሰብስክራይብ እንዲያደርጉኝ እኔ የአረቦች እንደዚህ አንዳንድ ነገር የሚሰሩትን ነገር የሚለቃቸውን ነገር እንዲከታተሉኝ። አንዳንዴ እነሱን እንደዚህ እለቃለሁ፣ አንዳንዴ ደግሞ ለእኛ የሚጠቅመው የእኛ ልጆች የሚጠቅማቸውን ነገር ከነሱ የተማርኩትን እለቅላቸዋለሁ። ከእናንተ የሚጠብቀው ፕሊስ ውዶች፣ ለማዳሞቻችሁ አሳዩሽ፣ ይኸው የእኛ ሀገር ልጅ ነች። ይሄንን እንደዚህ እንደዚህ ትሰራለች። እማ ዛህር የሚባለውን ቤቱ ስር ነው እነሱ እንትን የሚሉት አበባውንም ከቤት ነው የተከሉት። ሁሉን ነገር ያው ፕሮሰሱን ው እየነገረችን ነው ብለዋል። በሀረብኛም ካሉ በሀረብኛ እኔ ትረግማለሁ። ሀረብኛ እችላለሁ ማለት ነው፣ ጽሁፉንም ባልችል እናገራለሁ። እና የኔ ውዶች ፕሊስ አሳዩልኝ፣ ያው አረቅ እያወጣሁ ነው። አያችሁ ስራ እንደዚህ ነው። ድምፄ ከተታደፈባችሁ ይቅርታ። ቪዲዮን ተደብቄ ሰዎቹ አፍጥር እየበሉ ነው፣ እኔ ጠዋት የጀመርኩት አፍጥር እየበሉ ነው። እኔ ደግሞ ወጥ ቤት እነሱ ሲበሉልኝ ድምፄን ቀንሽ እየቀረስኩ ነው። አያችሁ ድፍረት ድፍረት ነው ብቻ ለእናንተ ለማሳየት ስለፈለግኩ ነው የቀረስኩት ማለት ነው። ይሄ አንዱ ፕሮሰስ ማለትም ይሄ ለምሳሌ አንዱን እንደዚህ ልክ እንደ ኢትዮጵያ አንድን ስራ ረቄ እንደሚባለው ይሄ አንዱን ፕሮሰስ አራት ሰዓት ነው የሚፈጭው ይሄ እያችሁ ይሄ እንዲህ እስኪሞላ ድረስ አራት ሰዓት ነው የሚፈጀው። ተንጠብጥቦ ተንጠብጥቦ ይኸው እንዳያችሁት ተንጠብጥቦ እንደዚህ ነው የሚመጣ። ከዛን ውሃ እቀይራለሁ። አሁን ይሄ ይሄ ሞቅ እያለ ነው። አሁን ውሃ ቀይርለታለሁ። እንዳላሳያችሁ ካሜራን በእጄ ስለያዝኩት ነው። እና ሰላም ከእናንተ ጋር ይሁን። ወዳችኋለሁ። ለማዳሞቻችሁ አሳልፍ። ቻው